ከሁላችን ከሆዳችን ቀንሰን እዚህ የምናስቀምጠው ነገር ከቤት ያለውን ጎደሉ የሚረዳል። ተዓምረ ማርያም ስትወጣ ቃጭል እየተቀጨለ ተዓምረ ማርያም ዳርቆም ተሸክሞ ሲመጣ ካህናት ሲወጡ ጠቅላላ ከያላችሁበት እንደዚህ ነው መምጣት ያለ የኔ ታደረ ነብስ ያድሙበት። ይህ ማይክራፎርማ ማይክራፎን ላይ ይሰማል በምለት ቁሞ መስማትና በጀሮ መስማት ይለያያል ገጽ ሁኖ መስማት እና እዚያም አድሮ ሁኖ መስማት ይለያያል። ከአንጀታችን ከሆዳችን ቀንሰን እዚህ የምናስቀምጠው ነገር አንዳንድ ጊዜ ብር ሳይኖረን መኪና ውስጥ ወደ ሥራ ምንም ሳይኖረኝ ብቻ

ግን ምን አለቅሰው ይበዛል፣ ምን አለቅሰው ይበዛል። ምክንያቱም የራሳችን ችግር ብቻ ሳይሆን የምናየው ነገር አስ በጣም ስለሚያስለቅስ በቃ ምንም ያን ያህል እና በሌለተ ሰልበት፣ አሁን አርሶ አደሩ እኔም ተጠቅሜበታለሁ፣ አርሶ አደሩ ተጠቅሞበታል። እነሱ ተጠቅሞብኝ፣ እኔም ተጠቅሜባቸዋለሁ። ይሄ ለምንድ ነው አብረን መንግሥተ ሰማያት ለመግባት እሚረዳል። ተዓምረ ማርያም ወጣ ቃጭል እየተቀጨለ ተዓምረ ማርያማ ዲያቆን ተሸክሞ ሲመጣ፣ ካህናት ሲወጡ፣ ጠቅላላ ከእያላችሁበት እንደዚህ ነው መምጣት። ያለ የኔ ታደራ ነፍስ ያድኑበት ይንሰራ። ብዙ ነብሲ ይድናል። በዚህ እንዴት ማይክራፎን ይሰማል? እዛ ጋ ሁን የማልሰማ ብለህ ጅል እንዳልሆነ ነው ምንለ ናት። ማይክራፎኑማ ይሰማል። በምነት ቁሞ መስማትና መስማት ይለያያል። በግድ መስማትና በጆሮ መስማት ይለያያል። በገጽ ሆኖ መስማትና እዚያ ማርቦ ሆኖ መስማት ይለያያል። ችግራችሁ ለሰው ቀርባችሁ ስትነግሩ ነው። አሁን ብር ፈለጋችሁ፣ መቼም ብር ስለሆነ ብር ስለሆነ አሁን ብር ፈለጋችሁ ነው ሰው

ግዘ እንደተሰብሰቡና እያለቀሳችሁ አስተካክሉ። ነቤት ባክሽ ኢትዮጵያን ማርያም ህዝቦቿን ማሪንን በውስጣችሁ እያለቀሳችሁ ሁልጊዜ ይችላል ካላችሁ ግን ብችሉ